በዜና መጽሔታችን ሰዓቱ ስፖርታዊ ጉዳዮችን የምናደርስበት ነው። ለመረጃዎቹ ግርማ ሞገስ ስቱዲዮ ተገኝቷል። ግርማ እንደምን አለህ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ይመስገን፣ ሰላም ነኝ። መቀጠል ትችላለህ። አብራችን ቆዩ። ተመልካቾች በሀገር ውስጥ መረጃዎች ነው የምንጀምረው። የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብር ትላንት በተደረጉ ሁለት ጨዋታዎች ተጠናቋል። ቀን 9 ሰዓት ላይ መቻል ከሐዋሳ ከተማ ተገናኝተዋል። ቀስ በቀስ እየተንሸራተተ የመጣው መቻል እያንሰራራ ከሚገኘው ሐዋሳ ከተማ ጋር ያደረገውን ጨዋታ በሐዋሳ 3 ለ 1 አሸናፊነት ተጠናቋል። ለሐዋሳ ከተማ የማሸነፊያ ግቦቹን አሊ ሱሌይማን፣ ተባረኬ ፋሞና አቤነዘር ዮሐንስ አስቆጥረዋል። መቻል ያስቆጠራትን ብቸኛ ግብ ደግሞ ምንይሉ ወንድሙ በፍጹም ቅጣት ምት አስገኝቷል። መቻል ካለፉት አምስት የሊግ ጨዋታዎች አንዱንም ማሸነፍ አልቻለም። በአንጻሩ ሐዋሳ ከተማ በአሰልጣኝ ሙሉጌታ መረት በእጅጉ እየተሻሻለ መጥቷል። ካለፉት አምስት ጨዋታዎች አራቱን አሸንፎ በአንዱ ብቻ አቻ ተለያይቷል። ውጤቱን ተከትሎ መቻል አምስተኛ ደረጃ ላይ ሲገኝ፣ ሐዋሳ ከተማ ደግሞ ወደ ዘጠነኛ ደረጃ ከፍ ብሏል። በሌላ የትናንት መራህ ግብር በጥሩ አቋማቸው ላይ የማይገኙት መቀሌ ሰባ እንደርታ እና ፋሲል ከነማ ተገናኝተው ነበር። አንድ አቻ በተጠናቀቀው በዚሁ ጨዋታ ለመቀሌ ቦና አሊ፣ ለፋሲል ከነማ ደግሞ እዮ ማትያስ ግቦቹን አስገኝተዋል። በውጤቱ መሰረትም ፋሲል ከነማ 13ተኛ ደረጃ ላይ ሲቀመጥ፣ መቀሌ ሰባ እንደርታ ደግሞ ወደ 15ኛ ደረጃ ላይ ተቀምጧል። ኒጉ ሊጉ ነገ በ33ተኛ ሳምንት የሚመለስ ይሆናል። የግራንድ ስላም ትራክ አትሌቲክስ ውድድር ትናንት ሶስተኛ በውድድሩ ሶስተኛ አዘጋጅ ከተማ ፊላደልፊያ ተከናውኖ ኢትዮጵያን አትሌቶች ድል ቀንቷቸዋል በቀድሞው የአሜሪካዊ የእጅ አጭር ርቀት ሯጭ አትሌት ማይክል ጆንሰን ሐሳብ አመንጭነት ዘንድሮ የተጀመረው ይህ ውድድር ከፍተኛ ሽልማት የሚያስገኝ በመሆኑ በአጭር ጊዜ ተቀባይነቱ ናኝቷል። በጃማይካዋ ኪንግስተን ከተማ አንድ ያለው ውድድሩ በሚያሚ ተከናውኖ ትናንት ደግሞ በውድድሩ ሶስተኛ ከተማ አዘጋጅ ከተማ ፊላደልፊያ ተደርጓል። በ1500 ሜትር ሴቶች ውድድር ድርቤ ወልተጅ አሸንፋለች። 3 ደቂቃ ከ58 ሰከንድ ከ04 ማይክሮ ሰከንድ ድርቤ ውድድሩን ለመጨረስ የፈጀባት ሰዓት ሆኗል። ደሲሳ ሀልካ እና ኒኪ ሄልስ ደግሞ ሁለተኛና ሶስተኛ ሆነው ጨርሰዋል። በ1500 ሜትር ትላንት የተወዳደሩት አትሌቶች ዛሬ ደግሞ በ800 ሜትር ርቀት ይሳተፉና በድምር ውጤት የምታሸንፈው አትሌት የ100,000 አሜሪካ ዶላር ሽልማት ይበረከትላታል። በ3000 ሜትር ሴቶች በተደረገ ውድድርም እጅጋየሁ ታዬ ሁለተኛ ደረጃን ይዛ ጨርሳለች። ኬንያዊቷ አትሌት አግነስ ቺፕሮፕ ርቀቱን በአሸናፊነት ያጠናቀቀች አትሌት ናት። በርቀቱ የተሳተፉት መዲና ኢሳ ስድስተኛ እንዲሁም ደግሞ ጽጌ ገብረሰላማ ስምንተኛ ደረጃን ይዘው ያጠናቀቁ አትሌቶች ናቸው።